እንደው እንዴት ነው የምትገልጨው? ከሰላሳ አራት አመት በፊት ነው ሊቃውንት ጉባኤ በአፋር በኩል ያለውን ነገር የተናገሩትና እኛም ግራ ተጋብተን ዴድ ቮልኬኖ ነው ብለን ያሰብነው ግን አክቲቭ የሚሆንበት ጊዜ አለ ተብሎ አንድ አራት ቦታዎች መሬት እንደሚሰነጠቅ ተናግረዋል። አሁን ትንሿ የመጀመሪያው ደረጃ ነው አሁን የታየው። ከዛ በኋላም በመቀሌ አድርጎ ጎንደርን ጎጃምን ምን አካለው በአባይ ቁርድ ውስጥ ይመጣና ወለንጭቴ ላይ ይገናኛል። በዚህ በመራቤቴ በኮላሽ አድርጎ ጀማን ወንዝ ኮላሽን ይዞ ወለንጭቴ ላይ ይገባና ወደ ቦረና ይሄኛ ቦረና ድረስ ነው የሚተነበየው። ከቦረና ወደ ኬንያ ይሄዳል። ለዚህ ግን መጀመሪያ ዝግጅት ያስፈልጋል። ቮልኬኖ ያሸነፈ ባክቴሪያ አለ። እነዚህ ባክቴሪያዎች በሰው ላይ ከገቡ አደገኛ ነገሮችን ስለሚያመጡ ህዝቡ እንዳይጎዳ መጪም እንዳይጎዳ ዝም ብሎ ነው ሳይንቲስቱም ትሉም አክቲቪስቱም ወሬ ለማውራት ከመፍጠኑ የተነሳ መሪያ መርዛማው ባክቴሪያ በሰውነታቸው ገብቶ ወደ ህዝብም እንዳይሰራጭ ወደ ሌላም አካባቢ እንዳይሰራጭ ቀድሞ የኢትዮጵያ ህዝብም የመንግስትም አካላት የእርዳታ አካላት መዘጋጀት አለባቸው። እሱ እስካልሆነ ድረስ ሁላችንም እንደሌለን መቅጠር ነው። አሁን የመጀመሪያው ደረጃ በቀይ ባህር ይሄድና አሳዎችን ሁሉ ይጨርሳል። በቅርብ ጊዜ ጀምሯል። ወደ ግብጽ ድረስ ባክቴሪያው ይሄዳል። ሶስቱ ፕሌቶች ናቸው እንግዲህ አሁን የተሰነጠቁት። አራተኛ ትንሽ ራቅ ይላል፣ በዚህ በሳውዝ ሱዳን በኩል ነው። እነዚህ የተሰነጠቁት ባክቴሪያ ያላቸው በተለይ በዚህ በአፋሩ ያለው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 በታሪክ የተመዘገቡ ወረዳ ምድሮችን ከዚህ በፊትም አስተናግዳ ነበረ ታውቃለች። ለምሳሌ አንዳንድ ምሁራን በዚህ ላይ ጥናት ያቀረቡትን ስመለከት ከ1888 በኋላ እንደገና በ1898 ከ10 ዓመት በኋላ ርዕደ መሬት ተከስቶ የተወሰነ ጥፋት አጥፍቶ ነበረ። በ1953ም እንደዚሁ ጉዳቶች ኢትዮጵያ ላይ አድርሶ ነበረና በተለያየ ጊዜ ያጋጥማል። አሁን ደግሞ ሁኔታ ሁሉ ጨመርመር እያለ የመጣበት ጊዜ ነውና ሐኪም አበበች እንደጠቀሱ ሰፊ የሆነ ጥንቃቄ የሚያስፈልገው ሰዓት ላይ ደረስ ይመስለኛል። እንግዲህ ረጃ ምድርን ከብዙ አይነት መልኩ ባየው ይመስለኛል። ቅድም ቁጣ ነው ያልከውም እንዳለ ሆኖ ከቁጣ ባለፈም ደግሞ በረከትም የሚሆንበትም አጋጣሚ አለ። ምክንያቱም ምድር እንግዲህ እግዜር ሲፈጥራት ዳይናሚክ ራሷ የምታስተካክል አድርጎ ነው የፈጠራት። ሁልጊዜ እንደዚህ ሆና ብትኖር ኖሮ ሰው መኖርም አይችልም ነበረ። ለምሳሌ አንተ ከባባድ ምግብ በልተ ሆደ ሲነፋ ትንሽ አንቧ ጠጥተ እንደምታገሰ መሬትን መተንፈስ አለባት። ካልተነፈሰች በስተቀር ሕይወት ሊኖር አይችልም። ስለዚህ ርደ ምድር እንደ በረከት ብናየው ብዙ ነገር ይጠቁማል። አንደኛ እዛ አካባቢ ማዕድን እንዳለ የሚያሳይበት አጋጣሚ አለ አንደኛው ነው። ሁለተኛው ግን ለምሳሌ እሳተ ገሞራ ሲወጣ መሬትን በብዙ መልኩ ሊያበለጽጉ የሚችሉ ንጥራት ነገራትንም ጨምሮ ከመሬት በታች ያሉትን ወደ ላይ ያወጣል። ወደ ምድር አዲስ በረከት፣ ለምሳሌ ተራራ፣ ሸንተረር፣ ሀይቅ፣ ወንዝ፣ ውቅያኖስም ጭምር ይፈጥራል። ይሄ እንግዲህ የምድርን ቅርጽ በማስተካከል ደረጃ የራሱ የሆነ አዎንታዊም ነገር አለው ከጥፋቱ ባሻገር። ጥፋቱ እንዴት እሚከላከል እራሱን የቻለ አንድ ሀሳብ ነው። ሌላው ሰው ሰራሽ ምክንያቶች መሬትን ሊጎዱ ይችላሉ። ለምሳሌ ጊዜውን ያልጠበቀ አደገኛ የሆነ መሰረተ ልማት ቢሰራ የመሬት መሬት ራሱ ጣናውን መቋቋም የሚያቅታት ጊዜ አለ። ለምሳሌ ደኑን ብንመነጥረው የመሬት ሳንባ ማለት ነው መተንፈሻ ማለት ነው መልሶ እኛን ይጎዳናልና ሰው ሰራሽ ምክንያቶች አሉ። የሴስሚክ እንቅስቃሴዎች፣ የተፈጥሮ እንቅስቃሴዎች አሉ። ሶስተኛ ደግሞ መሬት ራሷን ለማስተካከል በምት ሄደው የራሱ የሆነ መዋር የሚከሰቱ ነገሮች አሉ። እና በብዙ መልኩ ብናየው መልካም ይመስለኛል። የአህጉሪቱ ለሁለት መከፈል ወይም የኢትዮጵያን ከፊል ለሁለት መከፈል እንዴት ነው የሚመለከቱት? እንዴት ታስማሙዋለህ? አንተስ ሁለቱን አያይዛል ትነግራል። መልካም ትልቅ አደራ ነው ትልቅ ኃላፊነትም ነው። እንደ እውነቱ ከሆነ ያን የሚነበረን ሀሳብ ይሄ ነበረ። ትልቅ ተቋም መስርቶ የሀገር በቀል ምርምር፣ የስነፈለክ ምርምራችን፣ በማዕድን ላይ ያለው አብዱል ፈታሚ ያጠኑት በህግ ላይ በእጽዋት ላይ ብዙ ሊቃውንት መጥተው እውቀታቸውን የሚያበረክቱበት ኢቭን እውቀትን የምትናዘዝበት እኮ የለም። ራሱ ሴንተር እኮ መኖር አለበት። ብዙ ሰዎች እኛ ጋር ይመጣሉ ታውቃለ እና ይህን ነገር ለማላውር ሰው ይላሉ። ማውረሻ እንኳ ቦታ የለም። እና አሁን ጃፓኖች በዚህ በጣም ልዩ ናቸው። ለምሳሌ አርዝ ክዊክ ሲነሳ ህንፃው እንዳይደረምስ ቢያንስ እንደዚህ የሚዋዥቅ አድርገው ነው የሚሰዱ። ነው የኮንክሪት ነው ከተሰነጠቀ ከረገፈ በጣም በጣም አደጋ ነው። ሀገራችን ኢትዮጵያም እንግዲህ የሚሰሩት ድልድዮች፣ የሚሰሩ ፎቆች የሀገር በቀል ሰው ምሁራንን ማዕከል ያደረገ ጥናትን ማዕከል ያደረገ ነው። በእርግጥ እንደተባለው አህጉር መከፈት መከፈሉ የሳይንሱ ያስቀመጠው መላምት በጣም ብዙ አመታት ነው። እሱም መጥቀስ አያስፈልግም። ግን እንደተባለው ወደ 230 ርደ ምድር የሚከሰት ከሆነ እንደዚህ አይነት ነገሮች አደገኛ ኬሚካሎች የሚወጡ ከሆነ በጣም አደገኛ ነው። ወደ አሞኒያ ምናምኖች ነው የሚወጡት። እና እነዚህ ነገሮች በጣም ከታመቁ ከተማችንም እንዳለው ፍሎሃል አሁን አንድ ልጅ አለ፣ አንድ ጓደኛ ነው፣ ቂርቆስ አካባቢ ነው የሚኖረውና። ውሃው ራሱ ሙቅ ነው አለ። አሁን የሚወጣው የሞቀን ስንት ስድስት ወራችን ነው አለ። እና ይሄ ይሄ ከሆነ ብዙ ምናስበው ብዙ ምንነጋገርበት ጉዳይ ይኖራል ማለት ነው። ስለዚህ የኢትዮጵያ ሕዝብ እንደተባለው ሰከን ብሎ ምን እናድርግ፣ ምን ለሀገራችን ንስራ፣ ችግሮችን ደግሞ ወደ በረከት እንዴት እንቀይራቸው የሚል ነገር ነው። እንደውም ሐኪም ሲያነሱ እስከ ኖ ዘመን ድረስ ሄደው የኖ ዘመን ጊዜ የነበሩት ጌጣጌጦች ጭምር ብለዋል። እንደውም እኔ በሆን ጋዜጠኛ አንተ ቦታ ሆኜ ምነዛ ምን ነበራቸው እየ ጠጅቅ ነበር። ዛሬ ንጉስ እንትን ነው ብቻ እነዚህ እነዚህ ገጸ በረከቶችስ ሀገር እንዴት ይጠቀምበት የሚለውንም ብንወያይ በጣም መልካም ይመስለኛል። አሁን በዘመናት መካከል እንግዲህ ብዙ ጥበብ እንደቀሰመ ሰው ብዙ ታሪክ እንዳጠና ሰው ምንድን ነው የኢትዮጵያ መጻዊ ዕድል በዚህ አሁን በሚፈጠር ተፈጥሯዊ ወይ እንግዲህ ሌላውን ሰዎች የሚሰሩትን። አሁን አገራችን በጣም አሳዛኝ ጊዜ ላይ እንዳለች እንረዳለን። ከሚሷ በጣም አድፏል ቆሽሿል። ልጆቿም በጣም ብዙ ችግር ውስጥ እንዳሉ እናውቃለን። እና ብዙ ሰው የጨነቀው ጊዜ ላይ ነው ያለንበት አሁን። በሀገራችን የምናለቅስበት ጊዜ ላይ ሆኗል። በጣም ብዙ ጭንቀት ውስጥ ነው ያለነው እና አሁን ግን እግዚአብሔር ተስፋ እየሰጠን ነው ወይ? እነዚህ ማዕድናት ሁሉ ከወጡ ምናልባትም ደግሞ ራሷን የቻለች ደሴት ከተፈጠረ ህዝቡ ይህንን ደግሞ አይቶ መሰበሪያው ይሆን ወይ? ወደ እግዚአብሔር መመለሻ መሰበሪያው መቼም ተሰበር ተሰበር ተሰበር ተብሎ ብዙ እኔ በግሌ ለመሰበር በጣም ስንቸገር ነው ማየው። እኔን ጀምሮና እንደዛ ይታይሻል ወይ? እውነት ተስፋ እናርግ ወይ? ኢትዮጵያ የተደላደለ ነገር ላይ ወርቅ ትለብሳለች ወይ? ብርሃን አላት ወይ? ትንሳይ አላት ወይ የሚለውን አያይ ዘሽብ ትነግሪኝና እናጠቃለሁ። ከራሳችን የተነሳ መጥፎ ነገር አለ ሊባል ይችላል። መጥፎን በጥሩ መቀየር በጣም ቀላል ነው። እኔን የሚያሰጋኝ በህፃናቶች ላይ የሚደርሰው ችግር ይሄ ተፈጥሮ ነው። ያውን ማንም ሰው ሊመልሰው ማንም ሰው ሊያዘው አይችልም። ይሄ ተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለን መቀበል ነው ያለ። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው። ቅድም እንዳልኩት፣ እኔ ግን እንደ መጥፎ ችግርማ የላት ለኢትዮጵያ። ህጻናቱ ላይ የሚደርሰው ፈተና ህጉ ወሰን ያላደረገለት ህግ አታ አትፈርድባቸውም። በዳኞችም በህግ አውጪዎችም ያለው በወቅቱ ጥሩ ነገር ስለነበረ ያለውን ነገር አደጋውም ወንጀሉም ትንሽ ስለነበረ በዛ ልክ ነው የሚፈርዱት። ይሄንን ባህሉ እንዴት ያየዋል? ባህሉ ይህንን መከላከል አይችልም ወይ? የእናቶች ጊዜ አይ አይከለነ፣ የምናደንቀው እኮ ይህንን ስለ ተከላከለች ነው። የአይከል ህጎች እኮ ይታወቃሉ። አንድ ባለ ጌ መንደር ውስጥ ካለ የሾመቻቸው ሹመኞች ወጥተው ይጮሃሉ። ለታላቁ ሰው ከበላይ ላለ ሰው ይናገራሉ። የዛ ሰው ቤተሰብ ይጠራል። ያንን ጥፋት ይጠፋ ያቀፋ ሰው ለምንድነው ልጅህን በስርዓት ያላሳደግከው? ይሄን ለምን አደረገ ተብሎ ይጠየቃል። ከተጠየቀ በኋላ መልስ ካጡ ከነ ቤተሰቦቹ ከነዘሩ ገበያው ለሱ ክፍት አይደለም፣ ጎረቤት አያናገረውም፣ ቢሞት ወጥቶ አይቀብረውም። ቅጣቱ በጣም የአይተን ቅጣት በጣም ኃይለኛ ነው። በዛን አይነት ሲቀጣ ዲሲፕሊን ድሆኑ ሌላውም ሰው እንዳያጠፋ ድራይፍ ይደርስብሃል እየተባለ አገሪቷ በጣም ተከብራ ታፍራ በህዝቦቿ ህግ ነው የዳነች። ይሄ የትላልቅ የፍርድ ቤት ህጎችን አይጠቅስም። የባህል ህጎች አሉ፣ የመንደር ህጎች አሉ። ትልል ትልቅ ስራ ነው። አንድ ባለጌ ወደ መንደር ገብቶ ሴትን መድፈር አይደለም ሴትን ጎንተን ለሚያደርግ ከሆነ ወዲያውኑ ትጮሃለች፣ ትቀርባለች፣ ትነግራለች። ወዲያው ቤተሰቡ ይጠራል፣ ቅጣት ይወሰንበታል። እሳት እንኳን አይጨሉም ከሱ እሳትም እንዲጨላ አይፈቅዱለት። ይህንን የመሳሰለ ትልልቅ ባህላዊ ህጎች አሉ። ይህንን ማደራጀት ያለባቸው ወንዶቹ ስራ ሰርተው ነው የሚገቡት በቃ ፈተናቸው በስቷል። ደሞ አሁን የሚያሳዝነው ነገር ወንድ ልጅ ላይ ያለ ፈተና ቀላል አይደለም። በዚህ ዘመን ያለ እቤት ልጆቹ ይራባሉ፣ ሞልቶ ጉልበቱ ሰርቶ ሊያበላ አይችልም። ለሱ ሲለፋ ቤቱን ዞር ብሎ ላይ አይችልም። እናትም ተደርባ ደግሞ መስራት ትጀምራለች። ያንን ሴቶች ና መከላከልም እንደችለው ሴቶች ነን። ወደ አደባባይ መውጣት ያለብ ሴቶች ነን። ልጆቻችንን መጠበቅ ያለብ ሴቶችንን ወደ ባህላዊ ህጎች መምጣት ያለብን እንጂ እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁት። በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመለስ አይችልም። መለወጥ አለባት ምድሪቱ። አሁን ባህላዊ ህጎችን እንዴት እናጠናክራለን? እንዴት ቤት ለቤት እነጋገራለን? የተወሰነ እኮ ወጥቶ መጮህ አልቅሶ መታየት አይደለም ለምን ይሄ ይደረጋል ብሎ ህጎችን ከባህላዊ ላይ መውሰድ ብዙ የተጻፉ አቶ አብዱልፈታህ ጋር አይ አለሁ። እኔ እንደም ብዙ ገዝቼ አንብብ ያለሁ ጥሩ ናቸው። እንደ እንትኑ ቁጥር አልተሰጣቸው ምንጭ እንደ ህጉ ብዙ ህጎች አሉ። ከእንትን ጋርና ይህንን አስገድዶ መድፈር ጦር መምዘዝ ስንፈጠር አዳምና ሔዋንን ነው የምናስበው። የጥበበኞች ጥበበኛ፣ የጎበዞች ጎበዝ እሱ እግዚአብሔር ይህንን እኔ መሰለ አምሳል አድርጎ አውቦ ፈጥሮናል። በዘር በሃይማኖት መለያየቱ ትርጉም ስለሌለው ያንን ለማጥፋት ትውልዱ መነሳት አለበት። በቃ ወደ መንደር ሳይሆን ወደ አደባባይ የምንወጣበትና ይህንን ነገር የምናጠፋበትን የኔ ስጋት በሀገሬ ላይ ችግር ያመጣል የምለው ይሄ ተልካሻ ባህሪያቶች ናቸው። ምናልባት ሀሳብ ካላችሁ ሁላችሁም በዚህ ጉዳይ ላይ ወልደን በደንብ ካላሳደገን ምን አገር አለን? ማንም ልጄን ጨምድዶ የሚጫወትባት ከሆነ ምን ኑሮ አለኝ? ለዚህ ህግ መጠናከርና መዘጋጀት ያስፈልጋል። አይከልን ስናስብ በጥፋት ውሃ ጊዜ ያ ሁሉ ንፍር ውሃ ባለበት ሰዓት እ እንትን ውስጥ አልገባችም ይላል መዝገባች መርከብ ውስጥ አልገባችም። ራስ ዳሽን ተራራ ላይ ወታ ውሃ ወደታቸው ወርዳል፣ ኬብ ውስጥ ነው ገብታ ትላትሉንም ምኑንም ምኑንም አድርጋ አብልታ ወገኖቿን ያተረፈ። ልክ እንደዛ ልጆቻችንን አይከልን ሆነን ማትረፍ በጣም በጣም በጣም ያሳስበኛል። በየድቡም በየምኑም አስቦ ምን ነክቶን ነው ይሄንን የሆን ነው ይሄን የሚያደርገውን ደግሞ ለፍርድ ቤት አዝ ለማቅረብ ለባህል ፍርድ አቅርቦ መልስ መስጠት ነው ጠንካራ ህዝብ የሚወጣ ይመስለኛል። በዚህ ጉዳይ ብዙ ብሄሮች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 ስማ እየጠፋኝ ችግር ነበረ። ጥናቱን ስሰራው በኋላ ነው ከትልልቅ ሰዎች ላይ ወሰድኳት። አይከል በጣም ጎበዝ ና ልጇ የኖህ ሚስት ናት። ያው የቶርም ዘር ከአይከል ነው። አይከል ጎበዝ ናት። ብዙ ቅርሶች፣ ብዙ የሴት ልጆችን የሚወክሉ ነገሮች ያስተላለፈች ናት። አይከሊስት ብለን ብናወጣ እንኳን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 ሀሙን ይ እንደሚከበረ ሀሙን ተብሎ በሱዳን እንደሚከበረው ከሷ በኋላ ነው። ሀሙን አይከል በጎንደር ልክ እንደ አንድ መንፈስ ትከበራለች። መንፈስ ግን አደለችም። ሰውናት ስራዋ ነው የሚከበረው። ማስረዳት ይከብዳል። ማወቁ ግን ጌጣጌጦቹ ምኑ ያለበትን ቦታ እሷናት የምታውቀው። ተሸፍኗላ የስንት ሺ ዘመን ነው እንግዲህ እኛ እንኳን ከኢትዮኤል ስንጀምር አምስት ሺ ስምንት መቶ ዘመን ከዛ በፊት ኖ ያለፈው በትን የኖረበትን አስብ። ያ ተሸፍኗል። ያንን እሳተ ጎመራው ያወጣዋል። ያ የክልን ቅርሶች ያወጣል። አሁን ለምሳሌ ጣና ዙሪያ ላይ ስትሄድ ቤተ መንግስቶች እኮ ነበሩ። ነው ማን ያወጣቸው? ጂኦሎጂስት ያስፈልጋል። በዚህ በአሁን በር ደመት መሬቱ እንኳን ብዙ ብዙ ጂኦሎጂስቶች ሊወጡ ይገባ ነበር፣ ሊያስረዱ ይገባ ነበር። ቴሌቪዥን ጣቢያው ይሄ፣ ፌስቡኩ ይሄ ምናምን ተራውን ነገር ከሚያወራ እነዚህን ነገሮች እያወጡ ማውራት ነበረባቸው። አልተመራመሩማ። ሲማሩ ለዚህ ምርምር ዝግጁ አልነበረም። እንትናቸው ጊዜም አልነበራቸው። አሁን ስለ አይከልም እናጠናለን ከተባለ በጣም ጎበዝ አዋቂ እዛ አካባቢ ሰንብቶ ስለ መድኃኒቷም፣ ስለ አይከል ስለ አሰራሯም፣ ስለ ህዝቡ ባህል ማጥናት ያስፈልጋል። እና እንትኑ ያወጣዋል እሳት ምን ያወጣዋል እናስባለን። እንደዚህ ብለን እርግጠኛ ሆነን ነው እኛ የምናወረው ሲደርስ መቼስ ደግሞ እናንተ እርግጠኛ ትሆናላችሁ። ኢትዮጵያ የተደላደለ ነገር ላይ ወርቅ ትለብሳለች ወይ ብርሃን አላት ትንሳኤ አላት የሚለውን አያይዘሽ ብት ነግሪኝ ና ብናጠቃለል፣ ከራሳችን የተነሳ መጥፎ ነገር አለ ሊባል ይችላል። መጥፎን በጥሩ መቀየር በጣም ቀላል ነው። እኔን የሚያሰጋኝ በህጻናቶች ላይ የሚደርሰው ችግር፣ ይህ የተፈጥሮ ነው። ይሄ አሁን ማንም ሰው ሊመልሰው ማንም ሰው ሊያዘው አይችልም። የተፈጥሮ ረድ መሆን ስላለበት እግዚአብሔር ይሄንን አደረገ ተመስገን ብለ መቀበል ነው ያለ። በዚህ ውስጥ ጥሩ ነገር ከተፈጠረ ጥሩን እንቀበላለን። መጥፎ ነገር እንዳይፈጠር ደግሞ ዝግጅት ማድረግ ነው። ቅድም እንዳልኩት እኔ ግን እንደ መጥፎ ችግር ማይላት ለኢትዮጵያ ህጻናቱ ላይ የሚደርሰው ፈተና ህጉ ወሰን ያላደረገለት ህግ አትፈርድባቸውም። በዳኞችም በህግ አውጭዎችም ያለው በወቅቱ ጥሩ ነገር ስለነበረ ያለውን ነገር በአደጋውም ወንጀሉም ትንሽ ስለነበረ በዛ ልክ ነው የሚፈርዱት። ይሄንን ባህሉ እንዴት ያየዋል? ባህሉ ይሄንን መከላከል አይችልም ወይ? የእናቶች ጊዜ አይክልን የምናደንቀው እኮ ይሄንን ስለተከላከለች ነው። የአይክል ህጎች እኮ ይታወቃሉ። አንድ ባለጌ መንደር ውስጥ ካለ የሾመቻቸው ሹመኞች ወጥተው ይጮኋሉ። ለታላቁ ሰው ከበላይ ላለ ሰው ይናገራሉ። የዛ ሰው ቤተሰብ ይጠራል። ያንን ጥፋት ያጠፋ ሰው ለምንድነው ልጅህን ልጅ ያላሳደግ በስርአት ያላሳደግከው ይህንን ለምን አደረገ ተብሎ ይጠየቃል። ከተጠየቀ በኋላ መልስ ካጡ ከነ ቤተሰቦቹ ከነ ዘሩ ገበያው ለሱ ክፍት አይደለም። ጎረቤት አያናገረውም። ቢሞት ወጥቶ አይቀብረውም። ቅጣቱ በጣም ያይከል ቅጣት በጣም ኃይለኛ ነው በዛን አይነት ሲቀጣ ዲሲፕሊን እንዲሆኑ ሌላውም ሰው እንዳያጠፋ፣ እረፍ ይሄ ይደርስባል እየተባለ አገሪቷ በጣም ተከብራ ታፍራ በህዝቦቿ ህግ ነው የዳነችው። ይሄ የትላልቅ የፍርድ ቤት ህጎችን አይጠቅስም። የባህል ህጎች አሉ፣ የመንደር ህጎች አሉ። ትልቅ ስራ ነው። አንድ ባለጌ ወደ መንደር ገብቶ ሴት መድፈር አይደለም ሴትን ጎንተል የሚያደርግ ከሆነ ወዲያውኑ ትጮኋለች፣ ትቀርባለች፣ ትነግራለች። ወዲያው ቤተሰቡ ይጠራል፣ ቅጣት ይወሰንበታል። እሳት እንኳን አይጭሩም። ከሱ እሳትም እንዲጭር አይፈቅዱለትም። ይሄንን የመሳሰለ ትልልቅ ባህላዊ ህጎች አሉ። ይሄንን ማደራጀት ያለባቸው ወንዶቹ። ስራ ሰርተው ነው የሚገቡት። በቃ ፈተናቸው በስቷል። ደግሞ አሁን የሚያሳዝነው ነገር ወንድ ልጅ ላይ ያለ ፈተና ቀላል አይደለም። በዚህ ዘመን ያለ የቤት ልጆቹ ይራባሉ። ሞልቶ ጉልበቱ ሰርቶ ሊያበላ አይችልም። ለሱ ሲለፋ ቤቱን ዞር ብሎ ሊያ አይችልም። እናትም ተደርባ ደግሞ መስራት ትጀምራለች አሁን ያንን ሴቶች ናን መከላከል የምንችለው ሴቶችን ወደ አደባባይ መውጣት ያለብን ሴቶችን ልጆቻችንን መጠበቅ ያለብን ሴቶችን ወደ ባህል ህጎች መምጣት ያለብን እንጂ እኔ አሁን ተፈጥሮ ያመጣችው አደጋ ምንም አልፈራሁትም። በቃ እንደሚመጣ ከመጣ በበጎም ከመጣ ተመስገን፣ በመጥፎም ከመጣ የታዘዘብን ነው። ከእግዚአብሔር የታዘዘን ማንም ሰው ሊመልስ አይችልም። በጸሎት እንኳን የሚመለሱ ነገሮች ውስን ናቸው። መለወጥ አለባት ምድሪቷ። አሁን ባህላዊ ህጎችን እንዴት እናጠናክራለን? እንዴት ቤት ለቤት እንነጋገራለን? የተወሰነኮ ወጥቶ መጮ አልቅሶ መታየት አይደለም። ለምን ይሄ ይደረጋል ብሎ ህጎችን ከባህላዊ ላይ መውሰድ ብዙ የተጻፉ አቶ አብዱል ፈታህ ጋር አያለሁ እኔ እንደውም ብዙ ገዝቼ አንብቤ ያለሁ። ጥሩ ናቸው እንደ እንትኑ ቁጥር አልተሰጣቸውም እንጂ እንደ ህጉ ብዙ ህጎች አሉ። ከእንትን ጋር ና ይህንን አስገድዶ መድፈር ጦር መምዘዝ አንተ ስንፈጠር አዳምና ሔዋንን ነው የምናስበው የጥበበኞች ጥበበኛ የጎበዞች ጎበዝ እሱ እግዚአብሔር ይህንን የመሰለ አምሳል አድርጎ አውቦ ፈጥሮናል። በዘር በሃይማኖት መለያየቱ ትርጉም ስለሌለው ያንን ለማጥፋት ትውልዱ መነሳት አለበት። በቃ ወደ መንደር ሳይሆን ወደ አደባባይ የምንወጣበትና ና ይህንን ነገር የምናጠፋበትን የኔ ስጋት በአገሬ ላይ ችግር ያመጣል ብለው ይሄ ተልካሻ ባህሪያቶች ናቸው። ምናልባት ሀሳብ ካላችሁ ሁላችሁም በዚህ ጉዳይ ላይ ወልደን በደንብ ካላሳደግን ምናገራለን። ማንም ልጅን ጨምድዶ የሚጫወትባት ከሆነ ምን ኑሯለኝ። ለዚህ ህግ መጠናከርና መዘጋጀት ያስፈልጋል። አይከል ነኝ ማለት አይከልን ስናስብ በጥፋት ውሀ ጊዜ ያ ሁሉ ንፍር ውሀ ባለበት ሰዓት እሷ እንትን ውስጥ አልገባችም ይላል መዝገባችን፣ መርከብ ውስጥ አልገባችም። ራስ ዳሽን ተራራ ላይ ወታ ውሀ ወደ ታቸው ይወርዳል። ኬቭ ውስጥ ነው ገብታ ትላትሉንም ምኑንም ምኑንም አድርጋ አብልታ ወገኖቿን ያተረፈችው። ልክ እንደዛ ልጆቻችንን አይከልን ሆነን ማትረፍ በጣም በጣም በጣም ያሳስበኛል። ይቅርታ በየድሩም በየምኑም አስቦ ምን ነክቶን ነው ይሄንን ይሆን ነው ይሄንን የሚያደርገውን ደግሞ ለፍርድ ቤት አይደለም ማቅረብ ለባህል ፍርድ አቅርቦ መስ መልስ መስጠት ጠንካራ ሕዝብ የሚወጣ ይመስለኛል በዚህ ጉዳይ